የወይዘሮ ሚላት እናት እንግዲህ ከስንት ጊዜያት በኋላ ተመልሰው ወደ ቤት መጥተዋል። ባዩሽ በጣም ተጨናንቃለች። የአቶ መስፍን መምጣት ሲያስጨንቃትና ምን አባቱ ሊያደርግ መጣ እያለች በቃ ነገር አለሙ እቅድ የተበላሸብኝ እያለች ስታስብ ጭራሽ ደግሞ ሀሴትን ፣ እንግዲህ ሀናን ማለት ነው፣ በልጅነቷ እያቀፉ እያበሉ ትዝታዋ ከዚህ በፊት እንግዲህ በነበረው ፓርት ላይ ታችሁ ከሆነ በጣም እያለቀሰች ወይዘሮ ሚላት ልጄ ልኮ ፎቶግራፏን ታቅፍ በፍጹም ላገኛት አልቻልኩም። ብፈልጋትም የት ብዬ ልፈልጋት? በቃ ለዚህ አስራ ስድስት አመት ኮ ሆነኝ እያለች ለእናቷ ስታማክራት፣ እኔም እኮ አንቺ እንደ ከፋሽ ብዬ ነው እንጂ እንዳላነሳብሽ እያልኩ ነው እንጂ ከአንቺ የበለጠ ሀሴት ለእኔ በጣም ትልቅ ቅርበት እንዳላት ታውቂያለሽ። በጣም ነው መወዳት የልጅነቷ ጨዋታዋ፣ ለዛዋ፣ ሁለመናዋ ለየት ያለ ልጅ ልጅነት፣ ከልጆች እኮ ሀና ለየት ያ ልጅ ልጅ ነበረች። ሌላው ይቅርና ጠረኗ እንኳ አረሳው ሚላት እያሉ ከዚህ በፊት በስልክ ሲናገሩ ሁላችንም ሰምተን ነበር። አሁን እንግዲህ አይደለም በጠረኗ በመልኳም ቢሆን ትክክለኛ ማንነቷን የሚያውቁት እንግዲህ የወይዘሮ ሚላት እናት ድንገት ሳይታሰብ ከች ብለዋል ማለት ነው። ይህንን የሰማች እርግብ ዓይኗ ቀላ ደነገጠች። የአቶ መስፍንን ሳል ወጣ። ደግሞ የዚች ደግሞ አያት እየተብዬ መጣች እንዴ ብላት፣ ግራ ተጋባች። እምትሆነው ነገር ግራ ገባት። ሀናዬ ግን ሂዳ አያቷን ጎንበስ ብላ ጉልበታቸውን ሳመቻቸው። አንድ ፈጣሪ ያክብርሽ እንዴት ሰው ታከብራለች ጭራሽ ይችናት እንጂ እኛ ቤተሰብ የሆነችው ይችናት ሀሴት ናት ሀና ናት እንጂ ሀሴት እኔ ይችኛዋ መኗም አልተመቸኝ ማለት ጀመሩ ሰላምዬ በጣም ተደሰተች ካጠገባቸው ቁጭ ብላ ነበር ሀናዬ ብላ ጠራቻት ሀንዬም ሰላምዬ ምን ነው ስት ነይ አያታችንን ሰላም በያስ ስትላት እልልልልልል ብለው እንግዲህ የ ሚላት እናት እቅፍ አደረጓት ማለት ነው። ከዛም በኋላ ግራ ተጋቡ። ሁላቸውም ትገባለ ተወጣለ እርግብን ጭራሽ ሰው ሚላት አጣሽ ተናደደች። ቶሎ ብላ ወደ ውስጥ ገባችና ስልኳን አንስታ ወደ ወይዘሮ ባዩሽ መደወል ጀመረች። ምን ተገኝቶ ነው በዚህ ሰዓት ደግሞ የምትደውይልኝ? አንቺ ልጅ እየተቅበዘበች ልታስነቂ ነው። አርፈሽ ተቀመጪ አላልኩሽም እንዴ ስትላት፣ አረ ያልሰማሽው ጉድ አለ አቶ መስፍንን። ጉድ ስትይ አሁን የባሰ ደግሞ የሚላት እናት መታለ። ምን እያልሽ ነው? አለች ወይዘሮ ባዩሽ። የሚላት እናት መና መታለች፣ እና አሁን ገብታ ስትላት፣ አይ ምንም ችግር የለም እኔ የምወጣው ነገር ሁሉን ነገር እወጣዋለሁ። አንቺ ብቻ ምንም ነገር እንዳትሆኝ አንቺ ተረጋጊ፣ ሁሉን ነገር አረተ። አክስቴ አሁንስ በጣም ፈርቻ ያለውኝ፣ እንዴ ሁላቸውም እኮ ትኩረት የሰጡት ለሀና ነው። እኔም ጭራሽ የሚሉኝ የሚያዩኝ ነገር አልሆነም አሁንስ፣ አለቻት። ቢሆንም አንቺ ዝም ብለሽ ተጠንቅቀሽ ራስሽን ጠብቂ፣ ፍቅር ስጫቸው። ሀና በጣም ጎበዝ ናት። ከሁሉም ጋራ ፍቅር ስለምትሰጣቸውና ትግስት ስላላት ነው የሚፈልጓት። አንቺ እሷን ባህሪ እየተከተልሽ ሂጂ አለችና ወይዘሮ ባዩሽ እርግብን አጽናናች እንጂ እሷ ግን በጣም ግራ ተጋብታለች ሀናዬም እንግዲህ በጣም ደስ አላትና ካጠገቡ አድርገው እንግዲህ ጉልበታቸውን ከሳመቻቸው በኋላ እየዳበሱ አንቺ ነሽኛ፣ ልጅ እንዴት ተገኘሽ? ናትሽን እኮ ለስንት ዓመት ታስለቅሻት ኑረሻል። እንኳን እሷ እኔ እዚህ ቤት መምጣት የተውኩት የአንቺን የልጅነትሽ፣ ከበከና ከሚላት የበለጠ እኮ እኔ ነበርኩ አንቺን፣ የምንከባከብሽ፣ የማወድሽ ለእኔ ያለሽ ፍቅር ያ ሁሉ ምናምን ስትላት ያው ሀናዬ ደግሞ ያው ወድቃ የድሮ ማስታወስ ስለማትችል ግን ያው ግራት ብትጋባም ግን ደስተኛ ሁና ፈገግ ብላ እየሳቀች አብራ ተቀመጠች። እንግዲህ ለአንድ ሳምንት ያክል ደግሞ አቶ መስፍኔ ወደ ቤተሰቦቻቸው ገጠር ሄደዋል። ያው ገጠር እንደሚሄዱ ባለፈው ሲናገሩ ምላሴም አብረ ሄዳለሁ ብሎ ተነስቶ ነበር። ግን ያው የሕክምናውን ጉዳይ እንዴት ታደርገዋለህ አንተ አይሆንም ሲሉት ሀናን ይዜ ሊሂድ ቢልም ወይዘሮ ሚላት ደግሞ ሀና እንድትሄድ ስላልፈለጉ አስቀርተውታል። ግን እሱ ያው አባቱ ጋራ ሄዳለሁ ብሎ እሱም አስቧል ማለት ነው። ሰላም፣ ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ኖላዊ ቀጣይ ፓርት ይዘንላችሁ መጥተናል። ሁላችሁም በጉጉት እየጠበቃችሁት ያላችሁት እንግዲህ የሀናንና የእርግብን የዲኤንኤ ውጤት ነው። ውጤቱ በእርግጥ አሁን አልወጣም። ውጤቱ ከመውጣቱ በፊት እንግዲህ ሁሉም ቤተሰብ እረፍት አጥቷል። የተሳሙ ልጆቿ በ አስራ ስድስት አመት ተገኘችላት የተባለችው ወይዘሮ ሚላት እንግዲህ አባትም ከውጭ ሀገር እናቷም ከሌላ ሀገር የነበሩት ሁሉ እየተሰባሰቡ ቤተሰቡ እየተብዛዛ እየሞላ ሄዷል። ይህን ግን ለማን ያስጨነቀው ያላችሁ እንደሆን ለወይዘሮ ባዩሽ ትልቅ የራስ ምታት ፈጥሮባታል። እንግዲህ ተንከሲሷ እቺ ወይዘሮ ባዩሽ እንግዲህ አሁን ግራ ተጋብታለች። ዶክተሩም ደግሞ በፍጹም አሁን እሺ እያላት አይደለም። የሀናዬ አባትም ህመማቸው ከቀን ወደ ቀን እየተባባሰባቸው ሄደዋል። አሁንስ ሀንዬ ከቻልሽ ወደ ክፍለ ሀገር ይዘሽኝ ሂጂ፣ በቃኝ። እንደው ሰውነቴን ወንፊት አደረጉት፣ መርፌውን እየጠቀጠቁ ምንም ያገኘውት ነገር የለም ሲሉ ለሀንዬ አቶ ኖላዊ ነግሯታል። አባ ምን እያልክ ነው ደሴ ላይ ሂደህ ማን ያሳክመሃል አሁን እኮ እዚህ ወይዘሮ ሚላት እየሸፈነች ነው የምትታክመው ስለዚህ ህክምናውን ካልጨረስክ እኮ መሄዱ እዛ በጣም እንቸገራለን እዚህ ቢያንስ እኔ እየሰራሁኝ በግማሽ እያንተንም እያሳክምኩ ነው ያለሁት ደሴ ከሄድኩ ደግሞ ከጎንህ የሚሆንልኝ ሰው ሊኖር አይችልም አሁን እኮ አሲር ከጎናችን ስላለ ነው ሁሉን ነገር የሚከታተልልን ስትል ትነግራቸዋል እሳቸውም ኤልያስ አለ እናድለ እንደ ደሴስ ብንሄድ ምን ችግር አለ? ኤልያስ እኮ እኔን ንከባከበኛ ሲል አያባይ፣ ኤልያስ ቢንከባከብህም የህክምናህን ወርጭ ሊሸፍን አይችልም። በእርግጥ አሁን ስድስት መቶ ሺ ብር ተደርጓል። ብላ አቶ ኖላዊን አባቷን አልነገረቻቸው ምክንያቱም አባቷ ጭንቀት እንደማይችሉ ታቃለች እና ጭንቀት እንዳይጨነቁ ስትል አሁን እኮ በደንብ እየተራመድክ ነው አባይ፣ ተሽሎሃል አለ ብላ ስትላቸው አይ ልጄ፣ አሁን ቶሎ ቶሎ ሽንት እየመጣ ነው። ሽንት ቤት አስር ጊዜ ነው የምገባው። የሆነ ነገሬንማ የነኩኝ ነገር አለ፣ አንቺ አላወቅሽም ሲል አሲር ደግሞ አይ አባ አሁን እየተሻለዎት ነው። አታስጨንቋት እንጂ አንቱም እኮ እሷን እንደዚህ ስትሏት እሷ ደግሞ ትጨነቃለች። ስለዚህ ማስጨነቅ የለብህም አላቸው ማለት ነው አንተ አንተንማ ባይሰጠኝ ደግሞ እንዴት እኖረው ነበር አንተ እኮ ቀልደኛ ነህ፣ የቀለድክም ምን እያልክም አብረኸኝ ስትውል ደስ ይለኛል አሉ ማለት ነው። አሲር እንግዲህ የሀና የቤተሰብ ፍለጋ ውጤት የሚባለው ነገርም ግራ ተጋብቶት እያሰበ ይገኛል። ሆኖም ግን አቶ ኖላዊ እንዳያውቅ ስለተባለ ለአቶ ኖላዊ ላለመናገር እየተጠነቀቀ ሀናዬ፣ ከምን አደረግሽው? እንዴት ሆንሽ? የቤተሰቦችሽን ጉዳይ ሲላት አሁንማ ደግሞ አያቴ መታለች። የእናቴ እናት ማለት ነው። እሷ ደግሞ በበለጠ ታሪኩን በደንብ ታቃለች። ስለዚህ እሷ ሁሉን ነገር ወይዘሮ ሚላትን ታሳምናታለች። እስካሁን ወይዘሮ ሚላት ናቸው እኔነቴን ልጅነቴን ያልተቀበሉኝ እንጂ ሌሎቹ በሙሉ ተቀብለውኛል ስትል ትነግረዋል አ እሳቸውም ከፈለግሺ እኔ ታሪኩን አባትሽ አወራኝን ታሪክ ለምን አልነግራቸውም፣ ለምን እንዲነግራቸው አትፈቅጅልኝም አላት። አያቀርቡሁማ ከዛ ያኔ ትዝ ይልሃል አንተ ስልካቸውን እኮ መንቱፋሃቸው ሂደሃል። ስለዚህ አሁን እንዴት ብዬ ነው አንተን አሁን እሱ ነው በቅርብ የኔን ታሪክ ያውቃል ብዬ ብል ይሄማ ከዚህ በፊት ስልኬን ሞንትፎኝ ሄደ ምንቁም ነገር አለው ብለሽ ከጎዳና አንስተሽ አምጥተሽ ምስክር መስክር የምትው ብለው ይሉኛ ሲሉ፣ ይሄ እኮ ተቀይሯል። እድሜ ለአባቴ አባቴ ይሄን ሁሉ ነገር አስቀይሮኛል። ግን ታሪኩን ስላወሩኝ ታሪኩን ልንገራቸው በሚል ነው እኔ የምጠይቅሽ አለው እሺ አለች ሀናዬ ሀናዬ ግን አንድ ነገር ያልነገርኩሽ ነገር አለ ሰላም እኮ ከዚህ በፊት ደውላ ስለ ፎቶግራፉና ስለ ሀብልሽ ይሄ መስቀልሽ እኮ ነግሪያታለሁ ታሪኩን እንዴት ናት ታቅም ነበረ ወይ ከእሷ አንገት አይተህ ነበር ስትለኝ እኮ ይህን ሁሉ ነገር ኧረ እባክህ ለዛ ነዋ እሷ ያመነች ሰላም እየጠይቃ ነበር አዎ ጠይቃኝ ነበር ስለዚህ አሁን ደግሞ ለወይዘሮ ሚላት እድል ስጭኝና ወይም ለአቶ መስፍን ከጋሽ ኖላዊ የሰማሁትን ከአባታችን ያለውን ታሪክ በሙሉ ላስረዳቸው ስትል ጠየቃት። እሷም እንግዲህ አሁን ፍቃደኛ ሆናለች። አሁን ወይዘሮ ሚላት እንግዲህ ከእናቷ የሚመጣባትን ጫና ስትሰማና ከአሲር የህይወት ታሪኩን ያወሯቸውን አባትየው ሲነግሯት ትትቀበላል የሚጌ አስባለሁ። ቀጣይ ምን ይፈጠራል የሚለውን አብረን እንከታተላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬውን በዚህ ተሰናብቻችኋለሁ። ግንነታችሁና በጎነታችሁ አይለየኝ ይላችኋለሁ።